በጣም በቅሌት ውስጥ ነው የኖርኩት። ሲጨበጨብላቸው በጣም ክፍሉ ከመሽተቱ የተነሳ የሆነ እንደዚህ እንደዚህ አይደለም የተጨበጨበው፣ እንዲህ እንዲህ ነው የተጨበጨበው። ሱፐር ሂሮ ዘለቅ አሁን፣ ሱፐር ሂሮ ዘለቅ በዚህ እድሜ እኔ እንደዚህ አግብቼ ምናምን ሱፐር ሂሮ ምናምን ብለህ ልትቀር። እድሜ ልኬን ከገረጠዋቸው ግርጣቶች ጠቅላላ ማድረፈው ግርጣት። በረከት ታደሰ ወይ ደግሞ አራት ኪሎ ኢንተርቴንመንት፣ ወይ ቤኪ አራት ኪሎ እባላለሁ። ሶሻል ሚዲያ ላይ ነው ስራ የምሰራው። ከዛ ውጭ የተወሰኑ የግል ስራዎች ይሰራሉ። የቤት ስምህ ማን ነው? የቤት ስሜ ተጠይቄ ያረግናቃል። ቢቢ ነው ቢቢ ነው። አክስቴ ነች ያወጣችልኝ። የተወሰነ ጊዜ አክስቴ ጋር ኖር ያለው እና አክስቴ ነች ያወጣችልኝ ቢቢ ብላ። ሰራ፣ ይዛክ ቦጋለ፣ ሱፐር ሂሮ ዘለቀች፣ ጋንግስተር ጸዳለ እና ብቤ የትገቡ እንዲህ መሰላችሁ የሆነ ፌዝ አለ። ሰራ ይዛክ ቦጋለ ምናም ዝም ብዬ በቃ ሰር አይዛክ ኒውተን ይህ ሰውዬ አበሻ ቢሆንስ ምናም ብዬ የማስባቸው ሀሳቦች ናቸው። ድርቅ ብዬ ብዙ ጊዜ ልሰራቸው የምፈልጋቸው አይነት ስራዎች አሉ። ዝም ብሎ ራንደም ቶትስ ናቸው። ሱፐር ሂሮ ዘለቀ፣ አሁን ሱፐር ሂሮ ዘለቀ በዚህ እድሜ እንደዚህ አግብቼ ምና ሱፐር ሂሮ ምናምን ብሎ፣ ብቤም አሁን የሆነ ዱርዬ ነው። ዱርዬ ነኝ ብሎ የሚያስብ ነው እና በሆነ ምክንያት ታሰረና ከካቦ ጋር ተደባድቦ እዚህ ብብቱ ውስጥ ከቶት ምናምን በጣም አንድ ሰዓት ምናምን አቆየው እና ከዛ በኋላ እስር ቤቱ ስሙ ብቤ ሆነ። ስለ እሱ ምናምን የሚያወራ ጀለስ ነው። ታፍ ነኝ ብሎ ያስባል ግን አለም እነዚህ ራንደም ቶቶች ስለሆኑ ምንም የመቀጠል ሀሳብ የለኝም። ዝም ብሎ የሆነ የሆነ ሳልል ይመጡ ናቸው። ወደ ኮሚክ ቡክ ልትቀይረው ታስብ ነበረ? የሆነ ጊዜ የኮሚክ ቡክ እንትን ነበረኝ ሀሳብ ነበረኝ፣ እንደዚ የማድረግ ሀሳብ ነበረኝ። ከዛ በኋላ ግን ብዙ ጊዜው አላገኘውም። ከዛ የሆነ ብዙ ሰው ይፈልጋል ነገር ነገር በቁም ነገር መሰራት ያለበት ነገር ሆነ እና ለዛ ነው ወደ ኮሚክ ቡክ ያልተቀየሩ ሰዎች ስላንተ የሚመስላቸው ግን የተሳሳቱት አንድ ነገር ምንድን ነው ዘሬን ነው የሚሳሳቱት ዘሬን ይሳሳታሉ እንደነገጣቸው ስለ የሚመስላቸው እንጃ ቁም ነገረኛ ነኝ ብዬ አስባለሁ እና ሶሻል ሚዲያ ላይ ምናምን ያለው ፐርሶና ይሄ በጣም ተጫዋቹ ወረኛው ምናምን ምናምን ስለሆነ እሱ ይመስለኛል። ግጥም አሁንም ትጽፋለህ ወይስ ቀርቷል? አንዳንዴ ለሚስት ጽፍላታለሁ። የውበትሽ እንትን አጽናፍ ምናምን የሚል ግጥም ጽፍላታለሁ። ግጥም ፕሮፖዝ ስታደርግ አጠቃላይ ስንት አወጣ? ለ አላወጣሁም። እኔ እንጃ እንትኑን፣ አላስታውሰውም ግን ብዙ አለ ብዙ አላወጣሁም። ይኸኛል ብዙ ምለው አላወጣሁም። እንደውም ከእንትኑ በላይ ለቀለበቱ ያወጣ ይመስለኛል። አላውቅም ብቻ ብዙ አላወጣሁም። ከሚስት ጋር ዴት ማድረግ የጀመራችሁ ሰሞን እሷን ኢምፕረስ ለማድረግ የዋሻ ውሸት ነበር እሷን ኢምፕረስ ለማድረግ የዋሸኋት ውሸት ምን አለ? አይ እኔ እንደዚህ እንትን የለብኝም፣ አልዋሸኋትም፣ ጨራሽ እሷን መመስከር ትችላለች። ምንም ውሸት አልዋሸኋት መኖር በራሱ ታምር ነው ትላለ። ምን ማለት ነው? የሆነ ሰዓት ላይ ጸሐፊ ነበርኩ እና ጸሐፊ እያለሁ የተወሰኑ እንትኖች አሉ በቃ የሆነ የሆነ አንዳንድ የምንረዳቸው ነገሮች አሉ። ለምሳሌ ነፃነት ማለት ነጻ መሆን አይደለም፣ በፈቀዱት ሰንሰለት እንደመታሰር ነው። ብቻ ከሆኑ ጽሁፎቼ የጥቁርና ነጭ ማስታወሻ የሚባል ነበረኝና ከሱ እንትን ላይ የወጡ እንትኖች ናቸው፣ ኮቶች ናቸው እና የካራክተሩ ሀሳቦች ናቸው እና መኖር በራሱ ተአምር ነው ሰዎች ገንዘብ ማግኘታቸው አይደለም ይገርመው። ሰዎች ታዋቂ መሆናቸው አይገርምም። ሰዎች ቆንጆ መሆናቸው አይገርምም። ሰዎች ማስጠላታቸው ነውራቸው ምናን አይገርምም። እኔ ሁል ጊዜ የሚገርመኝ በቃ መኖር ነው። በቃ ጀስት ኤግዚስት ማድረግ በቃ ይገርመኛል። በቃ እንዲ ከኒ መጣው ኤግዚስት ከማድረግ በፊት ያለውን ነገር ማሰብ አለመቻሌ ምናን ይገርመኛል። በቃ ከነባ ጋር ቪዲዮ መስራት ለምን አቆማችሁ? አዎ፣ ተጣልተን ነው ያቆም ነው። ከነባ ጋር ኦኬ፣ ተጣልተናል ከነባ ጋር ቪዲዮ መስራት ያቆምነው ስንራራቅ ነው። ሎኬሽን ተራራቅ ሎኬሽን ተራራቀብን እና ድሮ በጣም ከእሱ ጋር ቪዲዮ እንሰራ ነበረ ምናምን በጣም ጸዴ ጊዜ ነበረ። አሁን ግን ሎኬሽን ተራራቀብን። እንደው እንዳለ መገናኘት ነው አሁን ኬዮን ዚማ ጋር ራሱ አብረን እየኖርን ከስም ጊዜ ነው አንዴ የሚሰራው እና ለዛ ነው እንጂ ሌላ ነገር የለም። እድሜ ልክን ከገረጣኸው ግርጣቶች ሁሉ መቼም የማትረሳው ግርጣት ምንድን ነው? እድሜ ልክን ከገረጣቸው ግርጣቶች ጠቅላላ ማረሳው ግርጣት፣ በጣም በቅሌት ውስጥ ነው የኖርኩት። የሆነ ጊዜ ማረሳው ሰኔ 30 ቀን ይሄ ያሁን ብዙ ሌላ ሰው ምናምን ቢሆን አይወራውም፣ ግን ዞሮ ዞሮ ታሪክ ነው። ሰኔ 30 ቀን ከጓደኛ ጋር ሆነን ትምህርት ቤት ካርድ ልንቀበል ሄድን ማለት ነው። ከዛ ካርድ ልንቀበል ሄደን ፕሮግራሙ እዛ ጋር እየተካሄደ እኔና ጓደኛዬ ችመጣ ሁለታችን በጣም በቃ አይ በቃ ወጠረን፣ በቃ በጣም ወጠረን። ከዛ ስንት ያ ክፍል ሶስት ያ ክፍል ምናምን እያለ ከዛ ሽንት ቤት ደግሞ የመንግስት ትምህርት ቤት የምታውቁት ከሆነ በጣም ሩቅ ነው። ከዛ ክረምት ሲሆን ይዘንባል፣ ሳር ይበቅላል፣ ረጃጅም ሳር በቃ ያስፈራል። ወደ ሽንት ቤት ሚ ዛ ድረስ ከምንሄድ ምናምን ተባባል እና ሲ ክፍል ነው የኛ ክፍል፣ በቃ ክፍል ውስጥ እንግባ ምናምን። ማንም የለም ሁሉም ፕሮግራሙ ላይ ነው። ክፍላችን ገባል ማለት ነው። ከዛ እሱ እዛ ጥግ ኔ እዚህ ጥግ ወደዚህ ነው ወደዛ ዞረ ዛ አስተማሪዎች ለካ ካርድ ሲሰጥ ወደ ክፍል ይገባል ማለት ነው። እና ተማሪዎች ጠቅላላ ገቡ፣ በቃ ገቡ፣ አስተማሪዎች የገቡ ስምጠሪዎች የገቡ ወላጆቻቸው ገቡ፣ ገቡኛ ነው እንደዚህ እያየናቸው ላይ እዛ በጣም በቃ እዚህ ወቀሱን እንደተቀመጥን ነው። ወቀሱን ምንም የመነሳ ጊዜው ላይ አላገኘንም። ልንነሳ ስንል ምናምን ቁጭ በል ከዛ ከዛ ምንም በቃ ጊዜ አልሰጡንም። መጨረሻ ላይ እዛው ተወያዩና እዛው ቁጭ እንዳለን ተወያዩና እየፈሱት ተባለ። ከዛ አፈስ ነው አፈስ ነው። ከዛ እንደዚህ ይዘን መሄድ ወደ ፈራ ነው ሽንት ቤት እንደዚህ እየሄድን ከጓደኛ ጋር እናወራ የእንትን አባት ግን ምኑ ምን ኑ ነው ማን ነው የሚለው። እና ቀጣይ አመት እዛው ሲክፍል ከጓደኞቻችን ጋር ገብተን ተምረናል ለማለት ነው። እውነተኛ ታሪክ ነው። ሲጨበጨብላቸው በጣም ክፍሉ ከመሽተቱ የተነሳ የሆነ እንደዚህ እንደዚህ ያለ የተጨበጨበው እንዲ እንዲ ነው የተጨበጨበ። ከሁለት ብር ብቻ የሚጀምሩ ጉዞዎችን በማቅረብ በምናስፈልገው ጊዜ ከጎን ሆነን ወደ መዳረሻው ሁሌም በሰዓቱ በመድረስና ገንዘቡን በመቆጠብ ይደሰቱ። ያንጎ መተግበሪያውን አሁን ይወርዱ። ያንጎ ልጅ ያለክ ተደባዳቢ ወይም ተሳዳቢ ህፃን ነበርክ? ተደባዳቢ ልጅ ነበርኩ። ሁሉም ሰው ቲክቶከር መሆን ይችላል? አይችልም። ሁሉም ሰው ቲክቶከር መሆን አይችልም። ብዙ ሰው ግን ቲክቶከር መሆን ይችላል። ሁሉም ሰው አይችልም። አሁንም ባህሪ ቲክቶክ ስትጀምር ከነበረው ብዙም አልተቀየረም ይላሉ። ገንዘብ እንዴት አለወጠክም? ስላልመጣ ነው ያልቀየረኝ። ሲመጣ ቀየረ። እኔ እንጃ። አንደኛ የሚቀይርም አይነት ገንዘብ አልመጣም እስካሁን ይህን ያል የሚቀይር ትቢተኛ የሚያደረገኝ ምና አይነት ገንዘብ የመጣ አይመስለኝ። ቢመጣም ግን እንዴት እኔጃ። ያርግልኝ፣ ይቀይረኝ፣ ያምጠውና ይቀይረኝ፣ እግዚር ያምጠውና እስቲ ልቀር። እኔ ከአቤል ከማህደር እና ከዮኒ አንዳንድ አሪፍና አዛ የምትላቸውን ባህሪያቸውን ንገርን። ከአቤል ከማህደር ከዮኒ እሺ ከአቤል ንጀምር። አቤል በጣም አርፋጅ ሰው በጣም አርፋጅ ነው አቤል። ምንም አይመስለውም ሲያረፍድ በቃ አሪፍ ባህሪው አቤል በጣም በቃ የሚገርም ጭንቅላት ነው ያለው አቤል። በቃ ያኔ አቤል ይገርምኛል። በቃ እንደ ታላቅ ወንድም በቃ ይመክረኛል ና በስነ ስርዓት በቃ የሚመክር ልጅ ነው በስነ ስርዓት እስማማ አቤል ታድዶ እንደዚህ አስባል ምናምን ምናምን የምትሉት አይነት ልጅ ነው እና ኢን ላይፍ የሚከተላቸው በቃ ህይወቱን የሚመራባቸው ቀጥ ቀጥ ቀጥ ቀጥ ያሉ እንትኖች ምንድን ነው ሩሎች። ይገርምኛል ይሄ አቤል ዮንዚማ ኒውን ዚማ እስከ ዛሬ ድረስ ካገኘኋቸው ሰዎች በጣም በጣም በጣም ግድ የለሽ ሰሆን አያገባውም። በቃ ብዙ ነገር አያገባውም። እንዲሁም እንደተዋወቅን ሰሞን በቪዲዮን ምናም ነበር የተዋወቅነው እና ዝም ብዬ በገርጂ ሳልፍና ና ዮኒን ኬፍ ልበላት ና ብ ሰፈር ሄድኩ ብዛ ሰፈር ሄድኩኝ ዮኒ ነይ እደርሻለሁ ሰፈር ምናም ስለሽ መጣውን መጣና አቤካ እንዴ ነሽ ምናምና አለኝና፣ በቃ ቻው ሄድ ለማ ነው ብሎኝ ሄደ። እና እስኪገባኝ ድረስ በጣም በቃ ይከብደኝ ነበረ ጸባዩ። አንዴ ከተረዳው በኋላ ግን ፒስ ነው። ከዛ ውጪ ግን በጣም ጂኒየስ ልጅ ነው ዩኒ፣ በጣም ጂኒየስ ልጅ ነው። እስካሁን ድረስ ሰዎች የገባቸው አልመሰለኝ። ይሳካለት አለ በቃ ወደፊት በደንብ የሚሳካለት ልጅ ነው። ማሂ ማሂ አዛ ባህሪዋ ምንድን ነው? አዛ ኦቨርቲንከር ነች ማሂ። ማሂ በጣም ነገሮችን አወሳስባ ነው የምታስበው ከዛ ውጪ ግን በቃ ቀላል ሰው ነች። መቀየምህንም ለመናገር ደስ ያለህንም ነገር ለመናገር ምናምን ምቀል ሰው ነች እና ከባድ ሰው ስላልሆነች እሱ እሱ በጣም ሬር ባህሪ ነው። ይመቸኛል። ያንተስ? አሪፍ እና አዛ ባህሪ የቤኪ አራት ኪሎ የቤኪ አራት ኪሎ አዛ ጸባይ አዛ ምንም አይነት እንትን ምንድን ነው፣ እኔ አሁን ብተው ብዬ ደስ የሚለኝ አይነት ጸባይ ምንድን ነው፣ በሆነ በሆነ መንገድ ሰው ከሰው ጋር ምናም ምናም ቅር ካለኝ የሆነ ነገር ቅር ካለኝ የፈለገ ገንዘብ እዛ አካባቢ ቢኖር ኢንቮልቭ ማድረግ ይደብረኛል እና ይህን ጸባይ በጣም ብተው ደስ ይለኛል። ከዛ ውጭ አሪፍ ጸባይ፣ ሪከቨር ማድረግ ችላለሁ። ከምንም አይነት ሲዌሽን ሪከቨር ማድረግ ችላለሁ። ማጣት በሉት፣ ከዛ በኋላ ደግሞ በሰዎች መጠላት በሉት ከዛ ብቻ ኔጌቲቭ የምንላቸው ነገሮች ጠቅላላ ከነሱ ሪከቨር አድርጌ እንደዚህ እንደዚህ ብዬ መነሳት እችልበታለሁ ብዬ አስባለሁ። እሱ ይመስለኛል አሪፍ ባህል። አያድርገውና ከወቸው ጉድ አንድ ሰው የግድ ይቀነስ ቢባል ማንን ትላለ? አያድርገውና ከወቸው ጉድ አንድ ሰው አያድርገውና፣ ዮኒ ላስ ወጡ አልችልም። ማሄም አቤል ነው የሚወጣው። በቃ አቤል ይወጣ። በቃ እዚህም ስላለ አሁን እኮ ረሳ ነው አመት ከምናምን እዛ ቆይቶ አቤል ወጣ በቃ። ያንተ ወንድና ሴት አንደርሬትድ ቲክቶከሮች እነማን ናቸው? አንደርሬትድ ባዚ ነበረች። አሁን የሴቶች የተሸለመችው ባዚ ነበረች። አንደርሬትድ ብዬ ማስባት። ከወንዶች አንደርሬትድ ከወንዶች አንደርሬትድ ዴቪዶ ዴቪዶ ሚባል ይላል። ዴቪዶ አንደርሬትድ ሊነጋኖ ነው። አጠቃላይ ስንት ብር ሰጥቷል? ሊነጋኖ ነው። እኔ እራሱ አላውቀውም። ሊነጋኖ ግን ይመቸው። ባለበት ይመቸው። ሊነጋኖ ይመቸው። ለኔ በጣም ብዙ ብር ሊነጋ ነው በጣም ብዙ ብር፣ ቢደመር፣ አረ ቢደመር በጣም ብዙ ነው። ሽቶቹ፣ ምኖቹ፣ ካሽ የተሰጠን፣ ከዛ በኋላ ደግሞ ለሆነ ስራ ምናምን ብር የሰጠን ምናምን፣ አረ ብዙ ብር ነው የሰጠን። ብዙ ብር ነው የሰጠን እንደዚህ። ይህን ያህል ብር ምናምን ማለት አልችልም ስለማላስታውሳቸው፣ ስፔሲፊክ ግን ብዙ ብር እንደነበረ ተዚህ ላይኛል ስፔሻሊ፣ የዛኔ እንዳሁን አሁን እኮ አስር ሺህ ብር ምናምን ኖርማል ሜዛኔ፣ ግን አስር ሺህ ብር ዋና ሳጅን ዋና ሳጅን፣ አረንጓዴው ብር ማነው አውሾ እንትኑ እሱን ነው የሰጠን። አስበው። በህይወት እፎ ያለፈ የምትለው አስቸጋሪ ጊዜ ነበር በህይወቴ በጣም አለፈ አለፉ ፈይ የጭምላቸው ብዙ ሞመንቶች አሉ፣ ግን አንድ በስነስርዓት እንደ ካራክተር በቃ ቢውል ዳረገኝ። እሱ ጊዜ በቃ በጣም ጠቅሞኛል። አሁን ያለውን በረከት በቃ ግን ብትን ያደርገው ብዬ የማስበው ጊዜ ቅድስተ ማርያም ተማሪ እያለሁ አርት ስኩል ማር ነበረ እና ከቤት ስወጣ የሚሰጠኝ 15 ብር ነበር። 15 ብር ይሰጠኛል። ከዛ በኋላ አምስት ብር ሜጃ፣ አምስት ብር መመለሻ፣ ከዛ አምስት ብር ፍርፍር በላለው። እንትን የሆነ የመንግስት ፎቅ አለ እና እሱን ፍርፍር ስንበላ ማለት ነው ሁሌ ነው የሚያምን ሁሌ በቃ በየቀኑ ነው የምታም። ከዛ ደግሞ አርት ስኩል ስለምማር ወሎ ሰፈር ድረስ በግሬ ሄዳለሁ ከሜክሲኮ። ከዛ ደግሞ ከወሎ ሰፈር ላፍቶ በግሬ ሄድ ነበረ እና ብዙ ሰዎች አያውቁትም ይሄን። የዛኔ ምናም ብዙ ሰዎች አያውቁትም ነበር። ሲሄድ የሆኑ እንትኖችን እየሰማው ምናም ነበረ የሚሄደው። ፖድካስቶች በላቸው ኢንተርቪዎች፣ በላቸው ምናም ምናም፣ እንደዚህ ዘፈን ብቻ ምናም እየሰማው አልነበረ የሚሄደው እና ኡፍ አለፈም። ከዛ ደግሞ እንኳን ያቺ ያቺ ፌዝ በህይወት ይኖረች ምላት አይነት እንትን ነች። አለ አለፈ ነው እንጂ ምንም እኔ እንትን ብዬ ምናምን ተረቢ ፍርፍሩን በልቼ ምናምን አይደለም። ኪሱ ውስጥ ስንት አለ እንፈታተሽና የበለጠ ብር ያለው ይወሰድበታል። የበለጠ ይወሰድ። እውነት አሁን እኔ ያነሰ ብር ካለኝ ነው አይደለ? ከአንተ በቃ የበለጠ ይወሰድ የበለጠ ይውሰድ። ማለት በግ በብር ትንሹ ይበላል። አይ ትንሹ ነው እንጂ መብላት ያለብን ማለበላ አንድ አይመስልህ ይሄ ነው የሚሄደው በቁማር። ቀልድ አላውቅም እሺ፣ እሺ። እኔ ሀያ ብር ቢኖር ነው። ኧረ ጉዴ ይፈላ ና ማለት የምትፈልገው ነገር አለ መጨረሻ ላይ ማለት የምፈልገው ነገር መጨረሻ ላይ ማለት የምፈልገው ነገር እንደ እንደ ሁል ጊዜ ሁሌ እንደምላችሁ ነገር የ የብዙ የብዙ ሰዎች ምኞት፣ ብዙ ሰዎች እንሆናለን ብለው እያሰቡ ከዛ በኋላ ግን በቃ ምኞታቸውን የሚገሉባቸው ሰዎች የቅርብ ሰዎች ናቸው። ጓደኞቻችሁ የፈለገ ቢስቁባችሁ፣ መስራት የጀመራችሁትን ነገር እንዳፈቱ ገገማው በቃ ፋራው፣ አንዳንድ ስራ ላይ በቃ ፋራው